ሰላም እንዴት ናችሁ? ውድና የተከበራችሁ የቲቲ ባላገሩ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን እላችሁን። በያላችሁበት ሰላም ድር እንደምትሆኑ ተስፋ አድርጋለሁ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እና የደውል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ ይዤላችሁ የመጣሁት እኔ ማዳም ቅመም ደግሞ እኔ ይመጣል በዛሬው በዚህ የኤም ቪዲዮ በምቀርጽበት እለት ያሰብኩትና የደረሰብኝ ነገር ነው የምነግራችሁ፣ ማለት ነው እኔ አንድ ልጅ ለሶስት አመት እያሳደኩት ያሳደኩት ያለ ልጅ አለ ማለት ነው። እና ሶስተኛ አመቴ ነው እዚህ ቤት ሲሰራ፣ ልጁን በሶስት ወሩ ነው የተቀበልኳቸው። የሰዎቹ ለሱ ምንም ያክል ኬር የላቸውም፣ ያው የሚጠበቅባቸውን ነገር በጥቂቱ ያደርጋሉ፣ ለመኖር ብቻ የሚያስፈልገው ማለት ነው እና እንደ ልጅ አይደለም። ከውካቢ የለውም። ምን ያለው እኔ ነኝ ማስብለት ብዬ ማስበው እኔ ነኝ። እና እንዴ እያሳደጋችሁት እንደራሳችሁ እያያችሁ እያሳደጋችሁ፣ ግን አሁን አድጎ ሶስት አመት ሲሞላው ተነስቶ በጥፊ ሲመታችሁ በጣም ታዝናላችሁ ማለት የልጅ ጥፌ አማቸው አይደለም። ታዝኑት ልባችሁ የሚደማው አማችሁ ሳይሆን ህመሙ ሳይሆን የራሳችሁን ልጅ ቢሆን እንኳን እናንተን በጥፊ ሊመታችሁ እንኳን ሌላ ሰው በጥፊ ሊመታ በስነ ስርዓት ሰው ላይ እጁን እንዳያነሳ አድርጋችሁ እንደምታሳድጉ ስታስቡ እንደገና ደግሞ የሰው ልጅ መሆኑን ስትረዱ በጣም ትጎዳላችሁ። እና ጠዋት እውነት ተናድጀበት አላናግርም ብየው፣ አሁን እንዲያውም በቃ በጠዋት ተነስቶ ነበረ ደግሞ ተኝቶ ነው፣ እዚህ ሽንት ቤት ውስጥ ራሴን እየቀረጽኩላቸው ያለሁት ማለት ነው። እና ውድ እህቶችና ወንድሞች ይሄን ቪዲዮ የምትመለከቱት ሰብስክራይብ ያደረጋችሁ አበረታቱኝ። እኔ ይሄን ጥረት የማደርገው ከዚህ በኋላ የሰው ልጅ ላለማሳደግ የሰው ቤት ውስጥ ላለ መስራት ነው፣ እንዲሁም ደግሞ ከስደት ለመመለስ ስለሆነ እባካችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን እስከመጨረሻው ተመልከቱት። እናም ስለምትከታተሉኝ ደግሜ አመሰግናለሁ። እና የማዳም ቅመሞች ስለ እህቶች ልንገራችሁ እኔ ትንሽ ልጅ መታኝ ብዬ ነው ተጎዳ ማለት ልቤ የተጎዳ እምለው ብዙ እህቶች ደግሞ በየቤቱ ያልተናገሩት የደረሰባቸው ብዙ ችግርን እያሳለፉ አንጀታቸው እየተቃጠለ ያሉ እህቶች አሉኝእና እና ስለ እነሱም ትንሽ ብዬ ቪዲዮን አጠናቅቃሉ ማለት ነው ምንድነው መሰላችሁ እኔ ህጻን ልጅ ነው የማሳድገው ብያቸዋለሁ በመጀመሪያ አሁን ያለው ያለውበት አንድ ነው የማሳድገው። ግን መጀመሪያ ኮንትራት እንደመጣው ዘጠኝ ልጅ ያለበት ቤት ሰርቻለሁ። ዘጠኝ ልጅ ያለበት ቤት ስሰራ የመጀመሪያ ልጃቸው ጎረምሳ ነው። እሱ ሌላ ነገር ይላል፣ ሌላ አስተያየት አለው ማለት ነው። ሁለተኛ ከሱ ተከታታይ ያሉ ሴት ሴቶች ልጆች ደግሞ ወጣት ስለሆኑ የሚያደርጉት ነገር አለ። ልብሳቸውን እርስ በራሳቸው ይቀያየራሉ። ከዛ በኋላ አንዷ ትጥለዋለች፣ እኔም የምጠየቀው በብዙ ፈተና ውስጥ ለስድስት ወር ያክሎች አቆይቼ ከዛ ጠፍቼ፣ ያው አሁን ባለሁበት ሁኔታ ላይ ይገኛለሁ። አሁን ግን ወረቀት አለኝ፣ እግዚአብሔር ይመስገን። ወረቀት ስላለኝ ምነው አንድ ልጅ ያለበት ቤት፣ ሁለት ልጅ ያለበት ቤት በፈቃዴ እየገባው የምሰራው ማለት ነው። በፍላጎት ነው የምትሰሩት። ወረቀት ሲኖራችሁ የምትችሉትን ስራ ብቻ ነው የምትሰሩት፣ ታውቃላችሁ። የሚመቻችሁ ቤት ብቻ ነው የምትሰሩት። እና ለዚያም እኔ ወረቀት አለኝ የምሰራው ልጅ ያለበት ቤት ቢሆንም አንድ ልጅ ወይ ሁለት ልጅ፣ ከዛ በላይ አልሰራም ማለት ነው። እና እኔ ለእህቶች የማስተላልፍላችሁ መልዕክት፣ ብዙ ልጆች ያሉበት ቤት ላላችሁ እህቶች በጣም እያዘንኩኝ፣ የሚደርስባችሁን ነገር አሰብኩት ማለት ነው። አንዱ በምግብ እንኳን ስንሄድ አንዱ ሌላ ምግብ ሲላችሁ፣ አንዱ ሌላ ምግብ ሲላችሁ አንደኛው ልብስ ስትተኩሱ የአንደኛውን ስሰጡ አንዱ ጠፋብኝ ስላችሁ አንዱ ስትፈልጉ አንዱ ስትቀሰቅሱ አንድን ትምህርት ቤት ሲሸኙ አንዱ ስትቀበሉ ምን ያክል ቻሌንጅ እያሳለፋችሁ እንዳለ እረዳለሁ ማለት ነው። እና አሁንም ሁላችሁም የማዳም ቅመሞች ዩቲዩብ ክፈቱ። በተቻላችሁ መጠን ካሜራ ደቅናችሁ ትንሽዬ ቪዲዮ ከስምንት ደቂቃ ጀምሮ እስከ አስር ደቂቃ ባለው እየቀረጻችሁ ክፍል ሊኖራቸው ይችላል። መቼም እዚህ ሎካል ቤት ያላቸው የራሳችሁ መኝታ ክፍል ይኖራቸዋል። ወይ በምትተኙበት ሰዓት ወይ ደግሞ መሳሰርታችሁ ጨርሳችሁ ትንሽ አረፍ ስትሉ ነብሳችሁን ቀየር አድርጋችሁ ትንሽዬ ቪዲዮ ቀረጹ። እያደገ ይመጣል። እና ደግሞ አብረን እንቀየራለን፣ እንደጋገፋለን። እኛ ብዙ ሰዎችን ቀይረናል። የብዙ ሰዎች ቪዲዮ ተመልክተናል። የብዙ ሰዎች ሰብስክራይብ በእኛ እንትን ነው ያለው። ምክንያቱም ኢትዮጵያ ያለ ሰው ኢትዮጵያ ያለ ሰው ሰብስክራይብ አደረገው አላደረገው፣ ኢትዮጵያ ያለ ሰው ቪው አየለት አላየለት ምንም ትርኩም የለውም። በስደት ላይ ያለን እህቶች ለሁሉም ኢትዮጵያ ውስጥ ምላሉ የትኛውም ዓለማት ላሉ እኛ ስደት ላይ ያለንን ላይፋችን ሰብስክራይባችን ተጠራቅሞ ቪው ተጠራቅሞ ለውጥ እያመጣ ያለው ማለት ነው እና በእነሱ አንቀናም እኛ ደግሞ ፈለጋቸውን ተከትለን አድገን ትልልቅ ዩቲዩበሮች እንደምንሆን ተስፋ እያደረግን እህቶቼ፣ አሁንም ቻሌንጅ አድርጉ፣ ዩቱብ ቻናል ክፈቱ፣ የማዳም ቤት ያለውን ጫናት ታዩታላችሁ። ማዳም ቢያማችሁ አትተኙ፣ ቢያማችሁ አትታከሙ፣ ቢያማችሁ ፓናዶል ነው፣ ቢደክማችሁ ፓናዶል ነው። የሆነ ነገር ብትሆኑ ምንም የምታደርግላችሁ ነገር የለም እና እናንተው ራስ በራሳችን እናንተ እናንተና እኔ እኔና እናንተ አንድ ሆነን እንዲህ ሆነን ዩቱብ ቻናልም ቲክቶክም የተለያዩ የሶሻል ሚዲያዎችን ከፍተን አብረን ቻሌንጅ አድርገን እንድንለወጥ እፈልጋለሁ። እኔ ይውላችሁ አሁን የለበስኩት ልብስ ይኸው ነው። ይህንን አሁን ለብሼዋለሁ። ይህን ቀሚስ አሁን የደረብኩት አሁን ደረብ አድርጌው ሽንት ቤትን እናስተካክይ። እዚህ ጋር እቃ ነው ያለው። ይህንን እቃውን በፎጣ ይሸፍኛው ነው እና ምናልባት በኋላ ባግራውንድ መቀየር ከቻልኩኝ ብዙ ኮተት ካለ ባግራውንድ ሊቀየርላችሁ ስለማይችል ለዛ ፎጣ ይንዛ ጋር ሸፍኝ ነው። ኮተት አለ። እንደገና ይሄ ግንብ ነው። በዚህ ከዚህ ዞር ብል ግማሽ አካል ይታዩ ማለት ነው። እንደዚህ ካሜራ የምታስቀምጡባትን ቦታ ፈልጋችሁ ፀጉሬን ራሱ በደንብ አላስያዝኩትም። በቃ ከሚቀርብ ይሄ ነው። በሳምንት 3 ቀን ቪዲዮ ስላስለመድኩኝ ለመድኩኝ በሳምንት በሳምንት 3 ቀን ቪዲዮ ደግሞ፣ በሳምንት አንድ ቀን ላይቭ ነበር የምገባው። አሁን ግን ይሄን ሰሞን በሳይለንት በፎቶ በአንዳንድ ነገር እያልኩ ላይብ እየገባው እሱም ሰዓት እየቆጠረልኝ ነው ያለው። ሞኔታይዝ ለመሆን ሩቅ አይሆንም እንደዚህ ቶሎ ቶሎ ከሰራችሁ እና ነገ ቪዲዮ የምለቀው ነገ ስለሆነ ማክሰኞ፣ ሐሙስ፣ ቅዳሜ ቪዲዮ የምለቅበት ስለሆነ እንዳላቋርጥ ብዬ በዚህ ሁኔታ ላይ ቪዲዮ እየቀረጥኩ እገኛለሁ ማለት ነው። አሁንም እህት ወንድሞቼ አንዳንድ የሚደጋግሟቸው ቃላቶች አሉ አድርሙኝ በኮመንቱ ጻፉልኝ። እንደሰው ማለት ነው ማለት ነው እና በኋላ እየተሰማኝ ነው ካልኩትም በኋላ እና አበረታቱኝ። ማንኛውም ሀገር ላይ ያላችሁ ማንኛውም ሀገር ላይ አረብ ሀገራት ብቻ አይደለም የትኛውም ሀገር ላይ ያላችሁ ስልካችሁን ተጠቅማችሁ ዩቲዩብ ቻናል ከፋቱ። ዩቲዩብ ቻናል ከፍታችሁ ቢያማችሁ እኮ እቤታችሁ ብትሉ ዩቲዩብ ከሰራችሁ ገንዘባችሁ እቤታችሁ ድረስ ነው የሚመጣው። ስለዚህ ገንዘባችሁን ተጠቅማችሁ ካርዳችሁን ተጠቅማችሁ ደግሞ እቃ እንኳን ኦርደር አድርጋችሁ እንኳን እኮ መጠቀም ትችላላችሁ። ስራ ከሆነ ግን የአንድ ሰው መስሪያ ቤት ተቀጣሪ ከሆናችሁ ካልሰራችሁ አይከፈላችሁም። በቃ እኛ አሁን ለምንድን ነው ማዳም ቤት፣ ቆይ ሁለት ዓመት ኮንትራት ሰርቼ እመጣለሁ እንልና እንመጣለን። የሁለት ዓመት ኮንትራታችንን አንዴ ስንልከው፣ አንዴ ቅባት ስንገዛ፣ አንዴ የሆነ ነገር ሲሆን፣ አንዴ ማዳም ሲሰጠን፣ አንዴ ሲከለክለን፣ ሁለት ዓመት ይሞላል። ሁለት ዓመት ሲሞላ ባዶ እጃችን እንደሆነን ሲሰማን፣ አይ በቃ አማራጭ የለንም የሁለት ዓመት ቪዛ እናድስ ብለን እንደገና እናድሳለን። ሁለት ዓመት ከእድሜያችን ላይ ይቀነሳል። ከዛስ አሁንም አራተኛ ዓመት ይሞላል። አራተኛ ዓመት በቃ ከዚህ በኋላ ጨርሼ እመጣለሁ ምናምን ብለን ቤተሰብ እንደምንም ብለን ከሄድን እንኳን ማለት ነው ሄደን የነበረው እንዳልነበረ ነው የሚሆነው ሄደን ግራ ሲገባን ተመልሰን እንሰደዳለን። እንደዛ እንዳይሆን አሁን ስደት ላይ እያለም ኢንተርኔቱ በእጃችን ነው። ጊዜ ነው የምናጣው። ጊዜን ደግሞ ከቀን ውስጥ አስር ደቂቃ ከአንድ ቀን ውስጥ አስር ደቂቃ እንደምንም ማብቃቅተን ድምፅ የማይገባበት ቦታ ፈልግን ቪዲዮ ቀርጸን ሀሳባችንን እየሰራን እኮ ብዙ ሀሳብ ይመጣልናል። ያንን ሀሳብ አከማችተ ነው ወደ አንድ አጠቃለን ወይ መጻፍ ካለብን ጽፈን፣ ወይ ደግሞ ሐሳብ በመጣልን ሰዓት ነው። ሐሳብ በመጣልን ሰዓት ማደርገው ምንድነው? ወዲያውኑ ሪከርድ ነው ማረገው። ስራ ስሰራ ሐሳብ ይመጣልኛል። የሌለ ሐሳብ ሲመጣልኝ ሪከርድ አረጋለሁ። ያን ሪከርድ ከፍቼ ደግሞ እንትን አረጋለሁ። ሪከርድ ዋትስአፕ ላይ ሪከርድ ታደርጉ፣ ወደ እናንተው ሸር ማድረግ ትችላላችሁ። የናንተው ፕሮፋይል ውስጥ ትገቡና ሪከርድ ታረጉታላችሁ። እዛው እዛው ነው የሚቀመጠው ከዛ ገብታችሁ ወይም ደግሞ ሪከርደሩን ከፍታችሁ ሪከርድ ማድረግ ትችላላችሁ፣ እንደኔ ማለት ነው። አሁን ማወራላችሁ ዝም ብሎ ፖለቲካ ነው፣ ዝም ብሎ ቶቶላ ነው። ቶቶልላችሁ ምክንያቱም እነዚህ ሪከርድ ያልኳቸው የጻፍኳቸው ቁጭ ተብሎ ጊዜ ተሰጥቷቸው የሚሰሩ ስለሆኑ እነሱ ቀስ ብለው ነው የሚመጡት። አሁን ግን ባቀረብኩላችሁ ሐሳብ ላይ አስተያየታችሁን ስጡኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ቤተሰብ ሁኑኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫናችሁ። እንደገና ሰብስክራይብ አድርጋችሁ ሰብስክራይብ እንድመልስላችሁ የምፈልገው ከሆነ ወደ ቤታችሁ ጋብዙኝ መልሽ ምናምን የሚባል ጽሁፍ አትጻፉ። ሰብስክራይብ አረኩሽ አደርጊ ምናምን ሳይሆን ቤት የተጋበዥ እኛም ቤት ድግስ አለ የሚል ነገር የጻፋችሁልኝ ወደ ቤታችሁ ጋብዙኝ እመጣለሁ። ላይ ምስገባ ይጎባችሁ ስለምትበረታቱኝ በጣም አረጌ አመሰግናለሁ። መልካም ቀን